ለኢሮፓያን አቆጣጠር በ250 በአፍሪካ ቀዳሚ ኢኮኖሚያዊና ማህበራዊ ችግግር የሚያመጣ የዘላቂ በጎ አድራጎት ተቋም በመሆን የኢኮኖሚና የማህበራዊ ልማት ለማምጣት እየሰራ ይገኛል። በግብርናና በግብርና ውጤቶች ማቀነባበር፣ በጨርቃጨርቅ ኢንዱስትሪ የአርሶ አደሩን ምርት እሴት በመጨመር ለውጭ ገበያ በማቅረብ በትራንስፖርትና ሎጂስቲክስ፣ በብረታ ብረት፣ በፕላስቲክና በኤሌክትሮኒክስ ዘርፍ የላቀ ኢንቨስትመንት በማድረግ ይታወቃል። ንጋት ኮርፖሬት በስራ ዕድል ፈጠራ፣ በገበያ ማረጋጋት እንዲሁም ለኢትዮጵያ የዘላቂ ልማት ግቦች ስኬት አስተዋጽኦ የሚያደርጉ ሰፋፊ የማህበራዊ ልማት ፕሮግራሞችን እየከወነ ያለ የህዝብ ሀብት ነው። ንጋት ኮርፖሬት ዘላቂ የልማት መሰረት። ጤና ይስጥልኝ፣ ክቡራትና ክቡራን ተመልካቾቻችን። አሚኮ ከንጋት ኮርፖሬት ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ተጀምረዋል። በዚህ ሳምንት ፕሮግራማችን ደግሞ የንጋት ኮርፖሬት የተቀረጹ ስትራቴጂያዊ ለውጥና ሪፎርሞች በተግባር መሬት ላይ ምን ለውጦች አምጥተዋል ስንል እንመለከታለን። እዚህ ጉዳይ ላይ ደግሞ ሀሳብና ማብራሪያ እንዲሰጡን የንጋት ኮርፖሬት የብራንዲንግ የማርኬቲንግና ኮሚኒኬሽን ቺፍ ኦፊሰር አቶ አሰግደው ሽመልስን ጋብዘንላቸዋል። አቶ አሰግደው እንኳን ደህና መጡ። እንኳን ደህና ቆይኸኝ። ንጋት ኮርፖሬት በአስር ዓመት ምን ሊያደርስ አስቧል፣ ስትራቴጂ ውስጥ የተቀረጹበት እሳቤ ምን ይመስላል ስንል ያለፈውን ሳምንት ፕሮግራም አዘጋጅተን ነበር። አሁን ደግሞ በተለይ እነዚህ የስትራቴጂያዊ ለውጦች መሬት ላይ ምን ለውጥ አምጥተዋል ስንል እንዳሳለን። ስትራቴጂው ከተቀየሰው ወደ ተግባር ከመጣ ወዲህ ሪፎርሙ በተግባር መሬት ላይ ያመጣቸው ለውጦች አሉ። በጣም አመሰግናለሁ አንዷለም። እንግዲህ ባለፈው ሳምንት ያነሳናቸው ቁልፍ ጉዳዮች የስትራቴጂ ለውጥ የገጽታ ለውጥና የገቨርናንስ የአስተዳደር ስርዓቱን ማስተካከል ማሻሻል፣ ዋና ዋና ጉዳዮች እንደነበሩ አንስተናል። እንግዲህ እነዛ ለውጦች ሪፎርሞች ብዙ ውጤት እያፈሩ ነው የሚገኙት፣ በጅምር በትግበራ ሂደት ላይ ናቸው። ነገር ግን ትግበራቸው የሚያሳየን በጣም አዎንታዊ የሆኑ ለውጦች ውጤቶችን እኛም እንደ ተቋም አጋሮቻችንም እንዲሁም ማህበረሰቡም ወደ ህዝብ የቀረበ የዘላቂ ልማት መሰረት እየሆነ መምጣቱን ንጋት በተግባር ውጤት እያሳዩ ነው የሚገኙት። በቢዝነስና ኢንቨስትመንት ዘርፋችን ያየን የተመለከትን እንደሆነ የመጀመሪያው ሰፋፊ ለህዝብ ሊጠቅሙ የሚችሉ በህብረተሰቡን በተግባር ኢኮኖሚውን ሊያንቀሳቅሱ የሚችሉ ኢኮኖሚያዊ እገዛ ሊያደርጉ የሚችሉ በጥቅል የኢኮኖሚ መዋቅሮቹን ሽግግር ሊያደርጉ የሚችሉ ተግባራትን ስናከናውን ቆይትን ውጤት አይተንባቸዋል። አንዱና የመጀመሪያው እንደው መጥቀስ የሚያስፈልገው ከሆነ ምናልባትም በትራንስፖርትና በሎጂስቲክስ ዘርፍ በሀገር ደረጃ ባደረግነው ሰፊ ኢንቨስትመንት ወደ 5.9 ወደ 6 ቢሊዮን ብር ሀብት መድበን ወደ 598 ተሽከርካሪዎችን በማስገባት የጭነት ተሽከርካሪዎችን የክልሉን 25 በመቶ የሚሆን የደረቅ ጭነት ገቢ ጭነትና ወጪ ምርቶችን ኤክስፖርት ምርቶችን የምናጓጉዘው እኛ ነን። የአንድ ሀገር እድገት ቁልፉ ጉዳይ ሎጂስቲክስ ነው። ምርትህን ከወደብ ግብአትህን ከወደብ ወደ ማሳ ምርትህን ከማሳ ወደ ተጠቃሚው ሀገር ወደ ወደብ ማመላለስ ካልቻልክ በትራንስፖርት ምክንያት የሚባክን ሀብት፣ የሚባክን ጊዜ፣ የሚባክን ሪሶርስ አለ፣ ኪሳራም ጭምር ያመጣል። በትንንሽ ቁጥቁጥ ትራንስፖርቴሽን ደግሞ ሀገር ሊያድግ ህዝብ ሊለወጥ አይችልም። ለዚህ ይህንን ዘርፍ በማዘመን በጥቅሉ ወደ 612 ደረግ ጭነት ከባድ የደረግ ጭነት ተሽከርካሪዎችን በመያዝ በነገር ላይ በሀገር ደረጃ ንጋት ኮርፖሬት ቀዳሚው ነው ብለን አንስተናል። በሎጂስቲክስ ዘርፍ በጥቁር አባይ ትራንስፖርት እና በከልቻ ትራንስፖርት ብለን የምንጠራቸው ሁለት ትልልቅ የትራንስፖርት ኩባንያዎች አሉን። በነዚህ አማካኝነት አሁን ወደ መልቲ ሞዳል ትራንስፖርት እየገባን ነው። አንዱ ንጋት ስትራቴጂ ሪፎርሙ አንዱ ትራንስፖርትና ሎጂስቲክስ ዘርፍ ላይ ነው ማለት ነው። ሎጂስቲክስ ዘርፍ ክልሉን ቀዳሚ ማድረግ ነው ዋናው ስትራቴጂክ ግባችን። ያንን ለማድረግ ደግሞ መሰረተ ልማት ኢንቨስትመንት እያካሄድን ቆይተናል። ከነዚህ ውስጥ አንዱ የትራንስፖርት ተቋም ኢንፍራስትራክቸር መገንባት ነው። ሁለተኛው ተሽከርካሪዎችን መግዛት ነው። ሶስተኛው በመልቲ ሞዳል ዘርፍ ገብቶ ከዚህ በፊት የነበረው ከጅቡቲ ከወደብ እስከ ማህበረሰባችን እስከሚኖርበት ቀበሌና ወረዳ ድረስ ነው። መልቲ ሞዳል የምንለው ከመጋዘን እስከ መጋዘን ነው ከሻጭ መጋዘን እስከ ገዢ መጋዘን። ቻይና ውስጥ ካለ አንድ ሻጭ መጋዘን ኢትዮጵያ ውስጥ እስካለ አንድ ቀበሌ ውስጥ ወይ ወረዳ ውስጥ እስካለ አንድ የደንበኛው መጋዘን ድረስ በአየር የሚያስፈልጋቸውን በባቡር የሚያስፈልጋቸውን በመርከብ የሚያስፈልጋቸውን በአገር ውስጥ ደግሞ በመንገድ በደረጅነት የሚያስፈልጋቸውን በምድር ትራንስፖርት አጓጉዘን በአንድ ዶክመንት ከመነሻው እስከ መድረሻው ጭነትን ማድረስ ነው በጣም ይህንን እየሰራ ንገኛለን ውጤት ማምጥተንበታል። ምክንያቱም የክልሉን የአማራን ክልል 25 በመቶ የግብርና ግብዓት በማንቀሳቀስ ሕብረተሰቡ በግብዓት እጥረት እርሻውን ሳያርስ ምርት ሳያምርት እንዳይቀር ለማድረግ ከፍተኛውን ሚና ወስደን እየሰራ እንደምንገኘው በዚህም ወደ በየአመቱ ከ1.5 ሚሊዮን ኩንታል በላይ የአፈር ማዳበሪያ ምርጥ ዘሮችና ልዩ ልዩ ግብዓቶችን ወደ አርሶ አደሮቻችን እናደርስበታለን። አንዱ ምክር ቤትም እንደው ሲነሳ የነበረው ይህ ነጥብ፣ በተለይ የምክር ቤት ሪፖርት እየተመለከትኩ ነበር። እዚህ ላይ ወደ ሌሎች ኢንቨስትመንት እንመለስባቸዋለን። የሎጂስቲክስ ዘርፉ በጣም ንጋት ኮርፖሬት ለውጥ ካመጣባቸው ትልቅ ዘርፎች አንዱ ነው ብለው እንግዲህ እንደ ሀገርም ማየት የሚጠበቅ ይመስለኛል። የሀገሪቱን ትልቁን የግብርና ግብዓት በማጓጓዝም ይሄ የንጋት ኮርፖሬት የሎጂስቲክ ዘርፍ ትልቅ ሚና አለው። የንጋት ኮርፖሬት የትራንስፖርት ተቋማት ግዴታ አለባቸው፣ ምክንያቱም ባለቤቱ የእነዚሁ ተቋማት ባለቤት ሕዝቡ ስለሆነ ሕዝቡ በሚፈልገው መንገድ አገልግሎት የመስጠት ግዴታ አለባቸው። ያንን ግዴታቸውን ተወጥተዋል በሚገባ፣ ምክንያቱም በእያንዳንዱ ወረዳ የአፈር ማዳበሪያ ማጓጓዝ በተለይ ደግሞ በፈታኝ መልክዓ ምድርና በፈታኝ የአየር ንብረት ውስጥ በፈታኝ የጸጥታና የመንገድ ሁኔታ ውስጥ ገብተው በእያንዳንዱ ወረዳ ግብአት በወቅቱ አቅርበው አርሶ አደሩ እንዲያመርት እንዲያርስ እንዲዘራ እንዲወቃ ልጆቹን እንዲያበላ ተጨማሪ የኢኮኖሚ ገቢ እንዲያገኝ ማድረግ ምናልባትም ንጋት ከሚጠበቅበት ትልቁ ጉዳይ ውስጥ አንዱ ነው ይህንን በሚገባ ተግብሮ ውጤት አምጥቶበታል ይሄ ብቻ አይደለም ምናልባት ለአማራ ክልል ብቻ አይደለም እያገለገለ ያለው በሌሎች የኢትዮጵያ አካባቢዎችም ወደ 1.1 ሚሊዮን አካባቢ ኩንታል ማዳበሪያ በሌሎች ክልሎች ንጋት ኮርፖሬት ሲያጓጉዝ ቆይቷል። ምክንያቱም የአማራ ሕዝብ ሀብት ይሁን እንጂ ኦፕሬት የሚያደርገው እንደ ሀገር ስለሆነ፣ ስለዚህ በአጠቅሉ በዚህ ዓመት እንኳ ብቻ በ2024 ወደ 2.6 ሚሊዮን የአፈር ማዳበሪያ ኩንታል ማዳበሪያ ወደ ተለያዩ የሀገራችን ክፍሎች ለአርሶ አደሮቻችን አድርሰናል እና ሀገራዊ ግዴታችንን ክልላዊ ግዴታችንን እየተወጣን እንደሆነ ማስታወስ ወዳለሁ። በሁለተኛ ደረጃ እንደው ሌላ ውጤት ብለን የምናስበው ምናልባት አግሮ ፕሮሰሲንግ ላይ ሌላው ትልቁ ኢንጌጅመንታችን ነው። አግሮ ፕሮሰሲንግ ብለን የምናስበው አርሶ አደራችን ምርት ያመርታል። ያመረተውን ምርት ግን በጥሬው ወደ ገበያ ከሚያወጣ ይልቅ አጠገቡ ኩባንያዎችን፣ ፋብሪካዎችን በማቋቋም ፕሮሰስ እንዲያደርግ ማገዝ ነው። እንግዲህ በብዙ መልኩ ስራ እድል መፍጠር ምናምን እየተባለ ይነሳል። በእርግጥ ስራ እድል በመፍጠርም ንጋት ከስድስት ሺህ አምስት መቶ በላይ ሰራተኛ በመቅጠር በክልሉ ከክልሉ መንግስት ቀጥሎ በበጎ አድራጎት ድርጅት ደረጃ ቀዳሚው ነው። በሰራተኛ በመቅጠር በሀገርም በቢዝነስ ዘርፍ በቢዝነስ ኢንቨስትመንት ዘርፍ ከተሰማሩ ተቋማት ውስጥ ሁለተኛው ትልቁ ቀጣሪ ድርጅት ነው ስራ እድል በመፍጠር። ይሄ ከሎጂስቲክስ ዘርፍ ሰፋ አድርገን ተነጋገርን። በሌሎች ዘርፎች ከሪፎርም በኋላ የኢንቨስትመንት ለውጦቹ ምን ይመስላሉ? አግሮ አግሮ ፕሮሰሲንግ ወይም የግብርና ውጤቶችን ማቀነባበር ጀምረን የነበረው ጉዳይ እሱ ነው። በመሀል የስራ እድልና መጣን እዛ ውስጥ እንደ ምሳሌ መጥቀስ የሚቻለው ጨርቃጨርቆቻችን፣ ኮምቦልቻ ጨርቃጨርቅ፣ ባህር ዳር ጨርቃጨርቅ ከአርሶ አደሩ የጥጥ ምርት በመቀበል ራሳቸው ዳምጠው ራሳቸው ፕሮሰስ አድርገው ለውጭ ገበያ ያቀርባሉ። በሁለተኛ ደረጃ ምናልባትም ሲግኒፊካንት እርምጃ ኢንቨስትመንት አካሄደንበታል ውጤት ነው ብለን የምናስበው ደብረ ማርቆስ እየገነባ ነው ያለነው የማዕድ ምግብ ኮምፕሌክስ ነው። ይሄ ማዕድ ምግብ ኮምፕሌክስ ምናልባትም ከአንድ ሚሊዮን በላይ ኩንታል በዓመት ወደ ብስኩት መኮረኒና ፓስታ ፕሮሰስ ያደርጋል። ምርት ሲጀምር አሁን ማሽነሪ ገዝተን ሲቪል ግንባታ አጠናቀን ማሽን ተከላ ልንጀምር የጸጥታ ሁኔታውን እየተጠባበቅን ነው የምንገኘው። አስቻይ ሁኔታ ባገኘን ሰዓት ማሽነሪ ተከላ እናካሄዳለን። በጥቅሉ ወደ 2500 የሚሆኑ የጎጃም የአራቱ ዞኖች አርሶ አደሮች አክሲዮን ገዝተው የኩባንያ ባለቤት እንዲሆኑ አድርገናል። ከዚህም በተጨማሪ ምናልባት ወደ ስራ ሲገባ 2025 ማገባደጃ አካባቢ ምናልባት በእኛ በኢትዮጵያ አቆጣጠር በሚቀጥለው አመት ወደ ሙከራና ወደ ምርት ሲገባ ከ30 ሺህ በላይ የጎጃም አርሶ አደሮች ጋር የምርት ግብይት ትስስር በመፍጠር ምናልባትም በአግሮፕሮሰሲንግ በጣም ፈርቀዳጅ ሊባል የሚችል ለውጥ የሚያመጣ ተቋም እየገነባ ነው የምንገኘው። በማህበራዊ ልማትም የማይናቅ ተግባር እያከናወን ነው የምንገኘው በተለይ ብዙዎቹ እንደ አዲስ አለማ የአዳሪ ትምህርት ቤት ባህር ዳር አካባቢ የሚገኙ የስፖርት ተቋማትን የፋሲል ከነማን፣ ባህር ዳር ከነማን በዚህ ደረጃ ጎልቶ በሀገር ደረጃ ወጣቱን ለንቁ ወጣት እንዲፈጠር በማድረግ ሂደት ውስጥ ትልቅ ሚና ስንወጣ ቆይተናል። እንዲሁም ኩባንያዎቻችን ወደ 18 የሚሆኑ ኩባንያዎች አሉን። እነዚህ ኩባንያዎቻችን አርሶ አደሩን ኢንጌጅ በማድረግ የአርሶ አደሩን ምርት በመቀበል ለኤክስፖርት ገበያ በማቅረብ ሰፊ ስራ እየሰራ እንገኛለንና። ምናልባትም በክልል ውስጥ ተጠቃሽ ሊባል የሚችል ተቋም በሀገር ደረጃም ተጠቃሽ ሊባል የሚችል ተቋም ወደ መሆን ደረጃ እየተሸጋገር እንገኛለን። ንጋት ንጋት ንጋት ኮርፖሬት እንደ አውሮፓውያን አቆጣጠር በ2050 በአፍሪካ ቀዳሚ ኢኮኖሚያዊና ማኅበራዊ ሽግግር የሚያመጣ የዘላቂ በጎ አድራጎት ተቋም በመሆን የኢኮኖሚና የማኅበራዊ ልማት ለማምጣት እየሠራ ይገኛል። በግብርናና በግብርና ውጤቶች ማቀነባበር፣ በጨርቃጨርቅ ኢንዱስትሪ የአርሶ አደሩን ምርት እሴት በመጨመር ለውጭ ገበያ በማቅረብ፣ በትራንስፖርትና ሎጂስቲክስ፣ በብረታ ብረት፣ በፕላስቲክና በኤሌክትሮኒክስ ዘርፍ የላቀ ኢንቨስትመንት በማድረግ ይታወቃል። ንጋት ኮርፖሬት በስራ ዕድል ፈጠራ በገበያ ማረጋጋት እንዲሁም ለኢትዮጵያ ዘላቂ ልማት ግቦች ስኬት አስተዋጽኦ የሚያደርጉ ሰፋፊ የማህበራዊ ልማት ፕሮግራሞችን እየከወነ ያለ የህዝብ ሀብት ነው። ንጋት ኮርፖሬት ዘላቂ የልማት መሰረት አንዱ ትልቁ በተለይም ቀደም ሲልም የተነጋገርንበት የነበረው የግብርና ዘርፉ ላይ ትኩረት ሰጥቶ መስራት ነው። ወደፊትም በአስር አመቱም እና እሱ ላይ በቅርብ ጊዜም ለውጦች የመጡ እንደሆነ እየተነጋገር ነበረ። በተለይ መንገድ ግብርና ላይ ትኩረት አግሮ ፕሮሰሲንግ ላይ ትኩረት መስጠት ያስፈለገው ለምንድን ነው? እሱ ላይ የተመዘገቡ ነገሮች ወደፊት እንደተፈለገው የክልሉን ህዝብ የአግሪካልቸር ትራንስፎርሜሽን ማምጣት የሚችሉ ናቸው ወይ? አማራ ክልል ሰፊ ቁጥር ያለው አርሶ አደር ያለበት ክልል ነው። ይሄ ሰፊ ቁጥር አርሶ አደር አስተራረስ ዘዴው፣ የምርት አሰባሰቡ፣ የመስኖ ልማት ስራው፣ በውሃ የተከበበ አርሶ አደር ነው ያለው። በሰፋፊው ውሃ የተከበበ አርሶ አደር ነው ያለው። ሰፊ በመስኖ ሊለማ የሚችል መሬት አለው። ሰፊ ሌሎች ጸጋዎች አሉት። ሰፊ ደግሞ ወርኮሊክ የሆነ አምራች የሆነ አርሶ አደር የሚገኝበት ክልል ነው። ይህንን ኢንቫይሮንመንት ግን መደገፍ ያስፈልጋል የሚል አቋም አለው ንጋት። መደገፍ ያስፈልጋል። በምንድን ነው የምንደግፈው? በአሰራር ስርዓትና በቴክኖሎጂ መደገፍ አለብን። ቴክኖሎጂ ብለን ያነሳን እንደሆነ ንጋት ኮርፖሬት ሌሎች ተቋማት የሚያደርጉት እንዳለ ሆኖ እስካሁን ድረስ ወደ 205 ትራክተሮችን ለአማራ ክልል አርሶ አደር አቅርበናል። እነዚህ ዘመናዊ ትራክተሮች የአስተራረስ ስርዓትን በመቀየር ረገድ በጣም ትልቅ ሚና ይኖራቸዋል ብለን እናስባለን። ሌላው ሁለተኛው የኛ የትኩረት አቅጣጫ የአነስተኛ መስኖን መደገፍ ነው። ሰፋፊ መስኖዎች ኢንቨስትመንት ይፈልጋሉ፣ ትልልቅ ካፒታል ይፈልጋሉ። በመንግስት ደረጃ የተያዙ ፕሮጀክቶች ናቸው። ነገር ግን በንጋት ደረጃ አነስተኛ መስኖዎችን ለመልክዓ ምድራቸው አመቺ ያልሆኑ የእርሻ መሬቶችን በአነስተኛ መስኖ ከአካባቢው ከሚገኙ የውሃ ምንጮች ውሃ ወደ ማሳ እንዲገባ አፈር ከውሃ እንዲታረቅ ማድረግ ሌላው ግዴታችን ነው ነበረ። አፈር ከውሃ እንዲታረቅ ግን ምን ማድረግ ነበረብን? የውሃ ፓምፖችን በስፋት ወደ አማራ ክልል አርሶ አደር ማሰራጨት ነበረብን። በዚህ ረገድ ወደ 33332 የሚሆኑ ዘመናዊ የውሃ መሳቢያ እና የውሃ መግፊያ ፓምፖችን ወደ አማራ ክልል አሰራጭተናል። ምናልባትም አንዱ የውሃ ፓምፕ በአመት ውስጥ ሶስት ሄክታር እንኳን ቢያለማ ያ ማለት ማለት ነው ገዢው አንድ ሄክታር ቢያለማበት ለሌሎች መግዛት ለማይችሉ ለሁለት አርሶ አደሮች ቢያከራይ እና ሁለት ሄክታር ተጨማሪ ቢለማ በአመት ሶስት ሄክታር እንኳ ቢያለማ አንድ ሚሊዮን ሄክታር በመስኖ ማልማት የሚችሉ የውሃ ፓምፖችን ወደ አርሶ አደሩ ዲፕሎይ ያደርገናል። ከዚህ በተጨማሪ ምርት አሰባሰብ ሌላው ጉዳይ ነው። እንግዲህ በኢትዮጵያ ባለው ሁኔታ ሰላሳ በመቶ የምርት ብክነት የሚመጣው ድህረ ምርት አሰባሰብ ሂደት ላይ ነው፣ ፖስት አርቨስት ላይ ነው። ያ ሰላሳ በመቶ ብክነት የሚመጣው ከምንድን ነው? ከቴክኖሎጂ እጦት ነው። የምንሰራበት መንገድ በጣም ኋላ ቀረ ስለሆነ መውቂያው፣ ማጨጃው፣ ማጓጓዣው፣ ስቶሬጁ ችግር ስላለበት ነው። ስለዚህ እነዚህን የሚቀርፉ ወደ 27 በጣም ዘመናዊ የተባሉ የምርት መሰብሰቢያ ማጨጃ እና መውቂያ ኮምባይን ሃርቨስተሮችን ወደ ማህበረሰቡ ወስደናል። ምናልባት እነዚህ ከ11 ከ12 ሺህ ሄክታር በላይ በአመት ምርት የመሰብሰብ የመውቃትና የማጨድ አቅም አላቸው ተብሎ ይታሰባል። ከዛ በተጨማሪ ወደ 3 ሚሊዮን የሚሆን በተለይ ጸረ ተባይ፣ ጸረ አረምና ጸረ በሽታ ብለን የምናስባቸውን የግብርና ኬሚካሎች አግሮ ኬሚካሎች ወደ ማህበረሰቡ በማድረስ ምርት እንዳይጎዳ ምርት በቡቃያ ደረጃ በተባይ እንዳይበላ እንዳይበላሽ በተባይ እንዳይጎዳ ወደ 3 ሚሊዮን ሊትር ሊሆኑ የሚችል አግሮኬሚካል ማህበረሰቡ ጋር ተደራሽ በማድረግ ትልቅ ስራ ስንሰራ ቆይተናልና ና የማህበረሰቡን የኢኮኖሚ ስርዓት ለመቀየር ከተፈለገ የግብርና ስርዓቱን የፋርም ፓወር እርሻ ውስጥ የምንጠቀመውን የሀይል አጠቃቀም ወደ ትራክተር ና ወደ ዘመናዊ መንገድ መለወጥ ና የመስኖ ስርዓታችን ላይ ማተኮር አፈር ከውሃ ታርቆ ምርት በብዛት ተመርቶ ወደ ገበያ መቅረብ መቻል አለበት። አንድ ኮርፖሬት ተቋም ስንነጋገርባቸው የቆይን ስትራቴጂካዊ ለውጦች ና ትግበሮች የሚለኩት በአንድ በኩል በትርፋቸው ነው ብዬ አስባለሁ። ባለፉት ጥቂት ዓመታት ተቋሙ ሪፎርም ካመጣ ወዲህ የተሻለ ትርፍ እያስመዘገብኩ ነው ብሎ ያስባል። እንግዲህ ትርፍን በሁለት መልኩ ነው ንጋት የሚለካው ፋይናንሻል በሆነና ኢኮኖሚክ በሆነ ነው። ፋይናንሻል የምንለው የብር ነው። ይህን ያህል ብር ወጭ አድርገን ይህን ያህል ብር አተረፈን ነው። በፋይናንስ ደረጃ የ ነው እንደሆነ በየአመቱ ትርፉ እያደገ ነው የመጣው ትርፉ እያደገ ነው የመጣው ስንል እንደው ለምሳሌ ባለፈው አመት ወደ አንድ ነጥብ ስድስት ቢሊዮን አካባቢ ያተረፍ ነው በ2024 በ23 ማለቴ ነው። በ2024 ደግሞ ወደ 1.8 አጥርፈን ከዛ ቀደም በነበሩት በ2022 በ2021 ያው በፈረንጅ የምንጠቀመው ካላንደራችንን ብዙዎቹ የውጭ አጋሮች ስላሉን ለበጀት እንዲያመቸን በሚል በዚሁ እንድትረዳው ደግሞ ማስታወስ ፈልጌ ነው። በ2021 በ22 700 ሚሊዮን 800 ሚሊዮን 900 ሚሊዮን እያለ የመጣ ነገር ግን በሶስት እና በአራት ዓመታት ውስጥ ባለው ሁኔታ ኮሮና ነበረ፣ የሰሜኑ ጦርነት ነበረ። አሁን ያለው አጠቃላይ ሀገራዊ ሁኔታ አለ። በተለይ ለቢዝነስ ስራ ትንሽ ፈታኝ የሆነ ሁኔታ አለ። በዚሁ ውስጥ እድገቱ በጣም ከፍተኛ ሊባል የሚችልና አበረታች ብለን የምናስበው ነው። ከዚህ በላይ ማትረፍ አለበት። ነገር ግን ነገር ግን የንጋት ትርፍ ፋይናንሽያል ትርፍ ብቻ አይደለም ብለን የምንወስደው ደግሞ ኢኮኖሚያዊ ትርፍም ጭምራለን። ለምሳሌ የወሰድን እንደሆነ ባህርዳር ጨርቃጨርቅና ኮምቦልቻ ጨርቃጨርቅ ብቻቸውን ወደ 2500 ሰራተኛ ይዘዋል በነዚህ ቅድም በጠቀስኩልህ በኮሮና ወቅት፣ በሰሜኑ ጦርነት፣ አሁን ባለው ሁኔታ አንድም ሰራተኛ ንጋት ኮርፖሬት በነዚህ ችግሮች አላባረረም፣ አልቀነሰም። ለምንድን ነው ይህን ያላደረገው? ምክንያቱም እያንዳንዱ የንጋት ሰራተኛ የንጋት ኮርፖሬት ሀብት ባለቤት ስለሆነ፣ ባለቤቱ ልታባረረው ስለማትችል፣ ባለቤቱ ልትቀንሰው ስለማትችል ችግሩን ተቋቁመ ትዘልቃለ። በሁለተኛ ደረጃ አተረፈም አላተረፈም የማህበረሰቡን ኢኮኖሚ ይለውጣል ያልነው ኢንቨስትመንት ዘርፍ ላይ ገብተን ኢንቨስት ስለምናደርግ፣ በተጨማሪነትም ማህበረሰቡ ችግር በገጠመው ሰዓት በጣም ከፍተኛ ገንዘብ ወጪ እያደረግን ለማህበራዊ ልማት ስለምናውል ምክንያቱም ትርፋችን የማህበረሰቡ እድገት ለውጥ ስለሆነ፣ ማህበረሰቡ ሲቸገር መደገፍ መርዳት ስለሆነ እነዚህ ናቸው ትርፎቻችን፣ እንጂ እንደ ግል ቢዝነሱ ትርፍ ላይ ብቻ ያተኮረ አይደለም። እነዚህ ቁጥሮች ትልቅ ማመላከቻ ናቸው ብዬ አስባለሁ። ስለዚህ ስትራቴጂያችን ያመጡት ነው ወይስ ደግሞ ኢኮኖሚው እንደ ሀገር በራሱ ማደጉ የሰጠን ትርፍ ነው ተብሎ ነው የሚታሰበው? የንጋት ቁልፍ ባህርያት የምንላቸው ሶስት ናቸው። አንዱ የግለሰቦች ሀብት አይደለም። ትርፉም ለግለሰቦች አይከፋፈልም። ትርፉን ኢንቨስትመንት ያካሄድበታል። ቀሪውን ደግሞ ለማህበረሰቡ በበጎ አድራጎት መልክ በልማት መልክ ያከፋፍላል። በልማት መልክ ማለት ትምህርት ቤት በመገንባት ግብአት በማቅረብ ጤና ተቋም በመገንባት ጤና ተቋም ግብአት በማቅረብ አስቸኳይ ድጋፎችን በማድረግና ለማህበረሰቡ የተሰጠ ምናልባትም የተለየ የህዝብ ፍላጎት እስካልመጣ ድረስ በእኛ አሁን ባለና አረዳጅ ንጋት ምን ጊዜም የአማራ ህዝብ ሀብት ሆኖ የሚቀጥል ተቋም ብለን የምናስበው ነው። የተለየ አረዳድ፣ የተለየ የኢኮኖሚና የተቋማት አደረጃጀት እስካልመጣ ድረስ በዚህ መልኩ የሚቀጥል ነው እና እነዚህ ባህርያቱ ወደ ምን ይወስዱታል? ግማሽ ጎኑን ማትረፍ አለበት፣ መነገድ አለበት፣ መኖር አለበት፣ መቆየት አለበት። ምክንያቱም 6500 ሰራተኛ ደሞዝ እየከፈለ ማኖር አለበት፣ 18 ኩባንያዎችን ኢንቨስትመንት እያካሄደ መኖር አለበት እንዳልኩ? ባለፉት አምስት ዓመታት እንኳ 11 ቢሊዮን ብር ኢንቨስትመንት አካሂደናል። ይሄ ገንዘብ ከየት የመጣ ነው? ከኩባንያዎቹ የሚገኘውን ትርፍ ነው። ይሄ ኢንቨስትመንት ምንድን ነው የሚሰራው? ማህበረሰቡ ውስጥ ስራ እድል ይፈጥራል። የማህበረሰቡን ምርት ወደ ኢንዱስትሪ ያስገባል። በማህበረሰቡ ውስጥ የኢንዱስትሪ ልምምድ ያመጣል። በማህበረሰቡ ውስጥ ጥቅል የሆነ የኢኮኖሚ መዋቅራዊ ሽግግር እንዲመጣ ያግዛል። በማኒፋክቸሪንግ ዘርፉ አቅም መፍጠር የሚችሉ ራሳቸው ፋብሪካን ማምረት መገጣጠም የሚችሉ አቅም ያላቸውን የማኒፋክቸሪንግ ዘርፍ ላይ ለመሰማራት እዚህ ኢንዱስትሪ ላይ ፈሰስ ለማድረግ እንደ ኮርፖሬት እንደ ተቋም የያዘው እቅድ ምንድን ነው? የማያመርት ሀገር ሸማች ሀገር ሊሻገር አይችልም። ስለዚህ ከማምረት ሂደት ውስጥ ቁልፉ ስራችን በማኒፋክቸሪንግ ዘርፍ በተለይ ደግሞ በሶስት ዋና ዋና ዘርፎች ላይ በትልልቅ የግብርና ማሽነሪ ማምረትና መገጣጠም ላይ ማተኮር አለብን። ምክንያቱም ቀጣዩ ትልቁ ፈተና ግብርናውን ማዘመን ስለሆነ ግብርናው ደግሞ የሚዘምነው በወሬ አይደለም። በስብሰባ ግብርና ሊዘምን አይችልም። ግብርና በሞፈር ቀንበር ሊዘምን አይችልም። ሞፈር ቀንበርን መተው እና ወደ የተለየ የአመራረት ስርዓት ለማስገባት አርሶ አደሮቻችንን ይህንን ማዘጋጀት ይጠይቃል። ስለዚህ አምራች ኢንዱስትሪው በሰፋፊ የግብርና ማሽነሪዎች ላይ ማምረት እንገባለን፣ አማራጮችን ጭምር ይዘን ሰፋፊ። አሁን ካለው ማከፋፈል፣ አሁን ካለው ገዝቶ ማከፋፈል ችግሩ ለመፍታት ያህል ነው እንጂ በቂ ነው የመጨረሻው ግባችን ሆኖ አይደለም። ከውጭ ሀገር ገዝተን የምናከፋፍለው ነገር ግን ችግሩን በጊዜያዊነት ለመቅረፍ ነው። በዘላቂነት ግን ህብረተሰቡን ኢኮኖሚያዊ መዋቅር ውስጥ የግብርና መዋቅሩ ወደ ኢንዱስትሪ እንዲሸጋገር ከፈለግን አምርቶ መለወጥ መቻል አለበት። እንዲያምርት የግብርና ቴክኖሎጂዎችን ማቅረብ ማምረትና ለአርሶ አደሩ ማቅረብ የመጀመሪያው ግባችን ነው። በሁለተኛ ደረጃ በማዕድን ዘርፎች ላይ መሰማራት፣ በኬሚካል በተለይ በማዳበሪያ አምራች ፋብሪካዎችን የማቋቋም የህዝባችንም ፍላጎት ነው። በተለያየ መንገድም ጥያቄዎች አሉ። የክልሉም ህዝብ ፍላጎት ስለሆነ ይህንን ሊያሟላ ፍላጎት ሊያሟላ የሚችል ተቋም የመገንባት ስራ ቀጣዩ ትልቁ የማኑፋክቸሪንግ ዘርፍ ትልማችን ነው። በሶስተኛ ደረጃ ማህበረሰብ እያደገ ሲመጣ አኗኗሩ እየተለወጠ ሲመጣ የአመጋገብ ስርዓቱ እየተለወጠ ሲመጣ አብሮ ተያይዞ የሚመጡ የጤና ጉዳዮችን ደግሞ አድሬስ ሊያደርግ የሚችል ሂውጅ የሆነ ፋርማሲቲካል የመድኃኒት አምራች ኩባንያም የማቋቋም ስራ ጀምረናል። ነገር ግን አቅም ፈታኝ ስለሆነ በሚቀጥሉት ጊዜያቶች ውስጥ ወደዛ እንገባለን። ዘላቂ የልማት መሰረት እንሆን ብለን ስንነሳም ዘላቂነቱ የሚረጋገጠው እኛ በምንቆጣጠረው የማኒፋክቸሪንግ ኢንዱስትሪ ውስጥ ኦፕሬት ማድረግን ነው። አሁን የነሳቸው የማኒፋክቸሪንግ ዘርፍ ውስጥ ያሉ የግብርናና የፋርማስቲካል ወይም የመድኃኒት ዘርፍ ምርቶች በጣም ትልቅ ከትርፉም በላይ የማህበራዊ ኃላፊነት ጉዳይ ናቸው ብዬ አስባለሁ። አሁን ሀገራችን ከ15 በመቶ በላይ የራሷን የመድኃኒት አቅርቦት ወይም ግብአት አታመርትም። በማኒፋክቸሪንግ ዘርፉም እስካሁን ከውጭ የምናስገባቸው ምርቶች ናቸው። በዚህ ደረጃ በከፍተኛ ደረጃ የማከፋፈል እንጂ የማምረት አቅም ላይ አልደረስንም እና እነዚህ በማህበረሰብ ላይ የሚያመጡት ለውጥ በራሱ ከትርፍና ከማኒፋክቸሪንግ ግብ በላይ የሆኑ ለውጦች ናቸው ብዬ አስባለሁ። የዛሬ ውይይታችን ይህን ይመስላል። እኔ ጥያቄዎች እነዚህ ናቸው። በማጠቃለያነት ያላነሳናቸው ነጥቦች ካሉ አጭር ደቂቃ ልስጥና እናጠቃል። እንደ ንጋት ራዕያችን ትልቅ ነው። ይህንን ጉስቋላ ህይወት መቀየር ያስፈልጋል። ማህበረሰባችን ውስጥ ያለን ጎስቋላ ህይወት የምንቀይርለት ቅድም እንዳልኩ በወሬ አይደለም። ወሬ የትም ሊያደርሰን አይችልም። አነሰን በዛም ባለችን ጥቂት ጥሪት ሀብት እንዲፈጥር ከጎኑ ሞፈር ቀንበርና የዋንዛ ዛፍ ሳይሆን ማኑፋክቸሪንግ ኢንዱስትሪዎችን እጎኑ ጎጆ ጎን እያቆምንለት እየተሳሰረ እንዲያድግ ማድረግ ሀገራዊ ግዴታ ስለሆነ ሁሉም ተቋማት እዚህ ላይ ያተኩሩ። ገዝቶ መጠቀም ቅንጦት መሆኑ መቅረት መቻል አለበት። ገዝቶ መጠቀም በጣም ኋላ ቀር ባህል ነው። ገዝቶ በተለይ ከውጭ ሀገር ገዝቶ ማምጣት ኋላ ቀር ባህል ነው። አገር ውስጥ ማኑፋክቸር ማ ማምረትን መልመድ መቻል አለብን። ስናመርት ደግሞ ቅድም ባልናቸው ኢኮኖሚውን ሊያግዙ የሚችሉ ማህበረሰቡን ፈቅ ሊያደረጉ የሚችሉ ዘርፎች ላይ ካላተኮርን ዛሬ 27 ሚሊዮን ብር አንድ ቪኤት መኪና እየተሸጠ 27 ሚሊዮን ግን ሶስት ትራክተር መግዛት ይችላል። አራት ትራክተር መግዛት ይችላል። አንድ አምስት ትራክተር መግዛት የሚችል መኪና እየተገዛ አገር ሊቀጥል አይችልም። ስለዚህ ያንን ስርዓት መቀየር የሁላችንም ግዴታ መሆን አለበት በጣም ጥሩ የዛሬ ፕሮግራማችን ይሄ ይመስላል ለነበረን ቆይታ በጣም አመሰግናለሁ በጣም አመሰግናለሁ እኔ ክቡራትና ክቡራን ተመልካቾቻችን አማራ ሚዲያ ኮርፖሬሽን ከንጋት ኮርፖሬት ጋር በመተባበሪያ የሚያቀርቡት ሳምንታዊ ፕሮግራም የተከታተላችሁትን ይመስል ነበር በተለይ ተቋማት ኃላፊነታቸውን ሲወጡ ምን አይነት ተግባራዊ ለውጥ ማምጣት ይችላሉ በሚል እንግዲህ ተግባራዊ ለውጦችን የተመለከትንበት የዛሬው ሳምንታዊ ፕሮግራም ይህን ይመስል ነበር። አብራችሁን ስለነበራችሁ ስለተከታተላችሁን እጅግ አድርጌ አመሰግናለሁ። ጤና ይስጥልኝ። ንጋት ኮርፖሬት እንደ አውሮፓውያን አቆጣጠር በ2050 በአፍሪካ ቀዳሚ ኢኮኖሚያዊና ማኅበራዊ ሽግግር የሚያመጣ የዘላቂ በጎ አድራጎት ተቋም በመሆን የኢኮኖሚና የማኅበራዊ ልማት ለማምጣት እየሠራ ይገኛል። በግብርናና በግብርና ውጤቶች ማቀነባበር፣ በጨርቃጨርቅ ኢንዱስትሪ የአርሶ አደሩን ምርት እሴት በመጨመር ለውጭ ገበያ በማቅረብ፣ በትራንስፖርትና ሎጂስቲክስ፣ በብረታ ብረት፣ በፕላስቲክና በኤሌክትሮኒክስ ዘርፍ የላቀ ኢንቨስትመንት በማድረግ ይታወቃል። ንጋት ኮርፖሬት በሥራ ዕድል ፈጠራ በገበያ ማረጋጋት እንዲሁም ለኢትዮጵያ የዘላቂ ልማት ግቦች ስኬት አስተዋጽኦ የሚያደርጉ ሰፋፊ የማህበራዊ ልማት ፕሮግራሞችን እየከወነ ያለ የህዝብ ሀብት ነው። ንጋት ኮርፖሬት ዘላቂ የልማት መሰረት ንጋት፣ ንጋት የአማራ ህዝብ ሀብ